የዛሬ እርሴ ሰይድና ሱመያ አዩ ናቸው። ለዚህ ቻናል አዲስ ይሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ብዙዎቻችሁ ቪዲዮ እያያችሁ ላይክ፣ ሰብስክራይብ አታደርጉ ማለት ነው። ችግር የለውም ላይክ፣ ሰብስክራይብ ብታደርጉ አይከፈልበትም። ስለዚህ ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋችሁንም አትረሱ ማለት ነው። የዛሬ እርሴ ሰይድና ሱመያ አዩ ናቸው ማለት ነው። እንግዲህ ውድ ተመልካቾች ሰሞኑ በሱመያና በአዩ ምክንያት ሠይድ ጎዳና ላይ ወጥቶ ነበረ። እንግዲህ ያው ሰሞኑ ሱመያና አዩ ጦርነት አንስተዋል። ሰምተን እንመለሳለን። ትቀጠቅጣቸው ሁለቱንም እንጂ ቅጥቅጥ ማድረግ ያሰብኩት እና ሰው ምናምን አዎ፣ ለዛ ባዶ ግቢ የሚመች ግቢ ትያታለች ማለት ለካሜራ ምናምን እንዲመቸን የሚመች ግቢ ብላት፣ ምናልባት ባዶ ግቢ ካገኘን ባዶ ግቢ ውስጥ ምናምን አስረናቸው መጀመሪያም ታርጋለች መስለሽ። ቡኒን ቤተሰቦች እንግዲህ ሱመያ ምን እንዳለች ሰምታችኋል ማለት ነው። ሰሞኑን በሱመያና ባዩ ምክንያት ሠይድ ጎዳና ላይ ወጥተዋል። ሁላችሁም አይታችኋል፣ ጫት ሲቅም ሲጃራ ሲያጭስ ማለት ነው። በእነሱ ምክንያት ነው ማለት ነው። እንግዲህ ያው ንግስት ሱመያ በተራዋ ላዩ ካልመታኋት ካልገደልኳት ብላ አይታችኋል፣ ስትገረፍ ስትመታ። እየሰደበቻት ነበረ፣ ባሌ አሳበድሽብኝ፣ ባሌ ጎዳና እንዲወጣ ያደረግሽው አንቺ ነሽ በማለት እንግዲህ ሱመያ አስራ እየገረፈቻት ነበረ ማለት ነው። እንግዲህ አዩ አንቺ ነሽ እንጂ ያሳበድሽው ባሌ እኔ አይደለሁም በማለት መልስ ሰጥታለች። እንግዲህ ያው እሷ ያሳሰረቻት በእጅ ዙር ነው። አዩ ምንም የምታውቀው ነገር የለም። እንግዲህ ጓደኛዋ ሰፕራይዝ አለሽ በማለት ነው ያሳሰረቻት ማለት ነው። በአሁኑ ዘመን ሰው እንዳታምኑ ማለት ነው። አብሮ የሚበሉ አብሮ የሚጠጡ ጓደኞች ናችሁ የሚያስገድላችሁ ማለት ነው። ጓደኛዋ ምን እንዳለች ሰምታችኋል። ዛሬ ሰፕራይዝ አለሽ እያለች እያጫወተች እያዝናናቻት እጅ እግሯ አስራ እሱም እያ እንድትመታ እንድትገረፍ አድርጋለች ማለት ነው። እንግዲህ ከእንደዚህ አይነት ነገር ይጠብቀን ማለት ነው። ወንዶች ሁለት ሴት ያገቡና በራሳቸው እጅ ይሰቃያሉ፣ በራሳቸውም እጅ ይሞታሉ ማለት ነው። እና ውድ ተመልካቾቼ ቪዲዮ ስታዩ ላይክ እና ሰብስክራይብ ማድረጋቸውንም አትርሱ ማለት ነው እና በጣም ያሳዝናል ማለት ነው። አዩና ሱመያ ጦርነት ላይ ናቸው። ሰይድ ያው ጎዳና ላይ እንደወጣ ነው ወደ ቤት አልተመለሰም ማለት ነው። ሰይድን በጣም ግራ ገብቶታል እንግዲህ ያው አይምሮ ዞርበታል ማለት ነው። አዩ ሲያስታርቅ ሱመያ ትጣላዋለች። ሱመያን ሲያስታርቅ አዩ ትጣላዋለች። እንግዲህ በሁለቱንም ብስጭት ጎዳና ላይ ወቶ ጫ ሲጋራ እንዲቀም አድርገውታል ማለት ነው። እንግዲህ ያው ከዛ በፊት አንተ አልፈልግህም ብላ ከቤት ወታ ወደ ኢመን እየሄደች ነበረ። ወደ ኢመን ስትሄድ ደግሞ ሠይድ፣ አይ የልጅ እናት ወደ ኢመን ሄዳለች መለሰዋለሁ ብሎ ሲያማክራት እንግዲህ አዩ አይ ሱመያ ጋ የምትሄድ ከሆነማ የቤት ወጪ ሙሉ የቤት ክራይ አስቀምጥልኝ ስትለው ያው ለጊዜ የለኝም ብሎ መልስ ሲመልስላት በዛ ሰዓት ደግሞ አዩ አልተረዳቸውም። ሠይድ በዛ ሰዓት በጣም ግራ ገብቶ ነበረ። እንግዲህ ከዚህ ሁሉም ጭንቀት ከዚህ ሁሉን መከራ ጎዳና ላይ በወጣ ብሎ በአንድ ብድግ ብሎ ያው አይምሮን አስቶ ወደ ጎዳና ወጥተዋል ማለት ነው። ጎዳና ከወጣ በኋላ ደግሞ ንግስት ሱመያ በጣም ተቆጥታለች። በጣም ተሰምተዋታል። ባሌ በራሴ እጅ ነው ያሳበጥኩት። እኔ ነኝ ጥፋተኛ በማለት በተራዋ ደግሞ ከአዩ ጋር ግብግብ ልትፈጥር ተነስታለች ማለት ነው። ካለፈ በኋላ ምንም ምንም ብትጸጸትም ብታለቅስም ብታብድም ምንም ጥቅም የለውም ማለት መጀመሪያ ነበረ። ንግስት ሱመያ ሠይድ እንዳያብድ ከፈለገች መጀመሪያ ማሰብ ማሰላሰል ነበረባት። አሁን ብታለቅስ አዩ ብትመጣ ብታብድ ምንም የሚስተካከል ነገር የለም። መጀመሪያ ነበረ እና ከእንደዚህ አይነት ነገር ይጠብቀን። ሁለት ሴት ማግባት መጨረሻ ይሄን ነው ማለት ነው። እና ያው ታውቃላችሁ ንግስት ሱመያ ጋ ነው እንጂ ልጅ ያለው አዩ አዩ ጋ ልጅ የለውም። ምንም ቢሆን የልጅ እናቱን ቢያከብራት ጥሩ ነበረ። እንግዲህ እሱም ደግሞ መቼም ንግስት አዩን አልተዋትም በማለት አንዴ ሱመያ ጋር፣ አንዴ አዩ ጋር በማለት ተሰቃይተዋል ማለት ነው። ከእንደዚህ አይነት ነገር ይጠብቀን ውድ ቤተሰቦቼ። አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁም እንዳትረሱ፣ ነባሮቹን ደግሞ ቪዲዮ ስታዩ ላይክ፣ ሰብስክራይ ማድረጋችሁንንም አትርሶ ማለት ነው። እና ከእንደዚህ አይነት ነገር ይጠብቀን ነው የምላችሁ። ሠይድ በራሱ እጅ በሽታ አምጥተዋል። በራሱ እጅ ደግሞ እንዲያብድ አብድ ሆነዋል ማለት ነው። ሰሞኑን ያው ሁለቱም አስታርቃለሁ በማለት ነበረ ግን አልተሳካለትም ማለት ነው። አሁን ያው የልቡ ካደረሱ በኋላ እንግዲህ መደባደብ፣ መቀያየም ተጀምረዋል።